መንፈስ ቅዱስ አሐዱ አምላክ አሐዱ አምላክ። ይምጣ መንፈስ ቅዱስ ይምጣ መንፈስ ቅዱስ። ተኛ ጋር ያለው አብሮ ተና ይሁን። አንድ ላስቸግርሽ፣ ምንድን ነው ታውቀኛለ? አላውቅሽም። ታደ በሱ በያሹ ሞባይል ጓደኛዬ ጋር ምልክት ማለት ሚስኮል ልታደረግ ልጅ ላስቸግርሽ። ታዲ እንድዛትልም እንዴ ምን አስሪቱ ጎነት ትለኛለ? ይቀርታ አስቸገርኩሽ። ጠራ ጠራ አሁን መልሰው ይደውልልኛል። አስቸገርኩሽ። እንደተደወለ ተደወለ። ወዲያው ነው የሚደውለው። አሁን ነው የሚደውለው። ይኸውልሻል፣ ደወለ። አስቸገርኩሽ። እሱ እኮ ሄሎ፣ ግን አንተ መን? ይቅርታ። የአንቺ ጓደኛ የአንቺ ነው። ቀጥሎ ይሄ ነው፣ ይደውላል ምናልባት ያው አደራ መልሱ ስለሚደውል ንገር ልኝ እኔ እንደውም ያውቃል። አደራ በሰማይ አደራ አንድ ላስቸግረ ጓደኛ ጋር ምልክት ሚስኮን እንድታደርግልኝ ነበር። ሞባይል ነው። ኧረ ከተማ ውስጥ አስቸገርኩህ። መልሰት ሰጠኝ። ወዲያውን እንደምደውል። እሺ አልደወለም። እንግዲህ ቀጠሩ አለኝ። ቀጠሩ ስላለኝ ነው እንጂ የምንም ችግር የለም

ወንድም ይቀርታ ይቀርታ። አሁን እኔ ምልክት አልኩለት ነው የደወለው። እስኪ ተረጋጋ ተረጋጋ፣ የኔ ባለቤቴ ናት። ምን አይነት የሚስድ ኮል ከፍተኛ ነው። ሰላም ነው ያረክ ነው። ጓደኛዬ ጋር ደውዬ ምልክት አድርጌ ደውል። እየጠበኩህ ነው እየጠበኩህ ነው። ይደውልልኛል ይችን ቪዲዮ እስኪ አይተን እንመለስ። ምኒልክ ሪዝራዦች ይሄን ባንዲራ እዚህ ጋሞ ምድር ላይ ይዘው ቢሽከረከሩ ዋጋቸው እንሰጣለን። በአሁኑ ሰዓት ምን እየተሰራ እንዳለ ደርሰንባቸዋል። ይሄ ጋሞ ምድር ነው፣ የማንም የነፍጠኛ ምድር አይደለም። ይሄ ከዚህ በኋላ ይሄ ባንዲራ እዚህ ከተማ ላይ ብውለበለብ፣ ይሄ ባንዲራ ሲውለበለብ እያየ ያለፈ ራሱ በሱ ላይ እርምጃ ይወሰድበታል። እንደምንም ሼር ኮፒ ሊንክ አድርጋችሁ ለዚህ ዳሮ ለሚባል ልጅ አድርሱልኝ። ይኸውልህ የእናቴ ልጅ አሁን አንተ ታስታውቃለ ፊት ያስታውቃል አንገት ወፍሯል ጉንጭ ተንጠልጥሏል ቦርጫ ውጣል ምግብ እንደበላ ታስታውቃለ ግን የእናቴ ልጅ አንድ ነገር ላስታውስ ምግብ መብላት ሆድ መሙላት ዕውቀት አይደለም ዕውቀት የሚገኘው በማንበብ አያቶችን በመጠየቅ ገብቶ አላ በዚህ ዋይ ነው እና ሲቀጥል አንተ እንደምትለው ይህ ባንዲራ የነፍጠኛ ወይም የፋኖ ባንዲራ አይደለም ይህ የሀገራችን ኢትዮጵያ ባንዲራ ነው ቅድመ አያቶቻችን የአንተን ቅድመ አያቶች ጨምሮ ደማቸውን ያፈሰሱበት አጥንታቸውን የከሰከሱለት ባንዲራ ነው። ገብቷላ ደግሞ አንድ ሁኔታ ልንገር። አንተም ባንዲራ የመጥላት ሰዎችንም ምኒልክንም የመጥላት መብት አለ። ግን በይፋ ወጥተህ የመሳደብ መብት የለም። ለምን አንተ ምንድን ነህ? ህግ አይደለ። የህግ አካል አይደለ። ማንም ተራ ወፍ ዘራሽ ሰው ነህ። ገብቷላ እና እንድትረዳልኝ የምፈልገው ነገር አንተ ሄት ስፒች እያራመድክ ነው። የጥላቻ ንግግር እያራመድክ ነው። እሱ ደግሞ ለህግ ያስጠይቃል። ባይዘወይ ይኸውልህ እኔ የአድዋ ቀንም ሆነ በተለያየ በዓላት ቀን ብፈልግ የአሜሪካን ባንዲራ ብፈልግ የፈለገኝን ባንዲራ ይዤ መንቀሳቀስ መብት አለኝ በሀገሬ ውስጥ፣ ምክንያቱም የተወለድኩበት ሀገር ስለሆነ። ይህ ነጻነት ነው። ባይዘወኝ ሂውማን ራይቴ ነው። ከያዘኝም ከከለከለኝም የሚከለከለኝ የህግ አካል ነው እንጂ እንዳንተ አይነት ሆዶ የሞላ ድል መሀይም አይደለም እያልኩ ነው። እና የምታስተካክል ከሆነ አስተካክል። ለማንኛውም እስኪ ቤተሰብ አስተያየታችሁን ስጡች። ስለዚህ ሰው ሚዘኝ ለምን እናትና ትመዳመድ ያ ከነገር ምታቀኛለን